በኢትዮጵያ ከ74 በመቶ በላይ የሆኑ ከተሞች ለዜጎቻቸው ያልተመቹ ተገቢው መሰረተ ልማትና ሁኔታ ያልተሟላላቸው ሆነው ቆይተዋል። ዜጎች ባልተመቸ አካባቢ ለጤናና ህይወት አስጊ በሆነ ሁኔታ በስመ ከተሜነት አስቸጋሪ ጊዜያትን አሳልፈዋል። የኢትዮጵያ ከተሞች ወደ 74 ፐርሰንት ገደማ የሚሆነው የከተማው ክፍል ከደረጃቸው በታች በጣም በጉስቁልና የሚታዩ የደቀቀ አካባቢ ላይ የሚኖር ነው። ይህንን እኛ በ10 አመቱ የልማት እቅዳችን ላይ ከ10 አመት በኋላ ሰርተን ወደ 36 ፐርሰንት እናሳንሳለን ብለን ነበር ግብ ጥለን የነበረው። አሁን እግት አጠቃላይ በሚሰራው በበልሶ ማልማት፣ በኮሪደር ልማት እና በሌላ መደበኛ በልማት ስራዎች፣ በተለይ ደግሞ ክቡር ጠቅላይ ሚኒስትራችን በሰጡት ቆራጥ የከተማ አመራርነት ዛሬ አሁን ሌሎች ስራዎች ሳይጨመሩ አዲስ አበባን እንኳን ካየን ሁለተኛው የካዛንቺስን ኮሪደር እንኳን ሳንጨምር ወደ 53% ዝቅ ማለት ችሏል ማለት ነው። ይህ ትርጉሙ የበዛ ነው። ከዜጎች ክብር ማስጠበቅ እስከ ስራ ባህል ማሻሻል የደረሱ ፋይዳዎችንም አበርክቷል። ጠቀሜታው ግን ከዚህም ይሻገራል። ከተሞቻችን የፈጠራ፣ የምርምር፣ የአዳዲስ ሀሳቦች መፍለቂያ እንዲሆኑ ከተማ አምራች ሸማች ብቻ ሳይሆን አምራች የሆነበትንም አጋጣሚ ማየት እንችላለን። ከተሞቻችን ባህላቸው እየተቀየረ፣ ለምሳሌ የከተማ ግብርና የሚባለው ኮንሰፕት በጣም በከፍተኛ ደረጃ እየተስፋፋ የመጣው ከዚህ ከትልቅ ኮንሰፕት ጋር ተያይዞ ነውና የከተማ ግብርና ላይ እንግዲህ አሁን ኦልሞስት ባህል የሆነበት የአረንጓዴ ሽፋናችን ከጊዜ ወደ ጊዜ ያደገበት 30 30 40 የምንለው 30 ፐርሰንቱ ሽፋን አረንጓዴ 30% ደግሞ መሰረተ ልማት አርባ ፐርሰንቱ ደግሞ መኖሪያ ቤት ነው። በከተማ ፕላን ስታንዳርድ መሰረት ከአምስት በታች ነበር የአረንጓዴ የከተማ የአረንጓዴ ሽፋን የነበረው በሀገራችን ዛሬ ላይ የክቡር ጠቅላይ ሚኒስትራችን የአረንጓዴ ሌገሲ ላውንች መደረግ በከተሞቻችን ላይ ትልቅ ኢምፓክት አምጥቷል። ዛሬ ላይ ወደ 22 ፐርሰንት ማምጣት የቻልንበት ይሄ ትልቅ ዲፓርቸር ነው። የኢትዮጵያን ከተሞች ገጽታ ለማስተካከል ከስማርት ሲቲ እስከ ሰፊ መሰረተ ልማት ዝርጋታዎች መከወናቸውን ሚኒስትሯ ጫልቱ ሳን ያስረድተዋል። ከዚህ ባለፈ ግን በአዲስ አበባ ተጀምሮ በሌሎች 63 ከተሞች የተተገበረው የኮሪደር ልማት ስራ ውጤቶችን ማስገኘት የቻለ ነው። አንዳንዱ የኮሪደር ልማትን ከውበት አኳያ ብቻ የሚያያለው፣ ውበት አንድ ጉዳይ ሆኖ ግን ደግሞ ኮሪደር ልማት ስንል የፍትሀዊነት ማረጋገጫ አንዱ ምልክት ነው ብለን መውሰድ እንችላለን። ለምሳሌ ፐብሊክ ስፔስ የሚባሉ እነ ፓርክን የጋራ መጠቀሚያ የሆኑ ቦታዎች አንድም በቆሻሻ ተይዘው ይቀመጡ የነበረበትን ማየት እንችላለን። ሁለተኛ ደግሞ በስመ ኢንቨስተር ለአንድ ግለሰብ ይሰጥና ታጥሮ ለዘመናት የሚኖርበትን ማየት እንችላለን። ይሄ ፍትሀዊነትን ማረጋገጥ አይችልም። ይሄ እርምጃ ሲወሰድ በዚህ በኮሪደር ልማቱ ምክንያት ለጥቂት ግለሰብ ብቻ አገልግሎት ይሰጥ የነበረ ለመላው ለከተማ ነዋሪውና ለሕዝብ ሲሰጥ ፍትሐዊነትን ማረጋገጥ ከዚህ በላይ ማሳያ ያለ አይመስለኝም። ይህም የከተሞችን ውበት ከመቀየር እስከ የዜጎችን ህይወት ማሻሻል ፋይዳ ያለው ነው። ውጤቱ ከሀገር ባለቤትነት እስከ ሀገር ፍቅር ይገለጻል ነው ያሉት። የኔነት ስሜት እንዲሰማው የተደረገበት መንገድ ቀላል ነው ተብሎ አይወሰድም። የሀገር ፍቅር የሚባለው ነገር የዜጎች ከአካባቢያቸው ጋር የሚኖራቸው ኢንተራክሽን ይወስናል። ዜጎች ወጥተው መንቀሳቀሻ ቦታ ከሌላቸው፣ ወጥተው የሚያርፉበት ቦታ ከሌላቸው ወጥተው የሚፈልጉትን አክቲቪቲ ከውነው መመለሻ የሚጠባቸው ከሆነ፣ ወጥተው ወክ ማድረግ የማይችሉ ከሆነና ለመኪና ብቻ ትኩረት ተደርጎ ይሰጥ የነበረን መሰረተ ልማት ዛሬ ሰው ተኮር እንዲሆን ዜጋ ተኮር እንዲሆን የተደረገበት መንገድ ክብርን የዜጎችን ክብር ያጎናጸፈ ነው፣ ፍትሐዊነትንም ያረጋገጠ ነው ብሎ መውሰድ ይቻላል። የአገልግሎት አሰጣጥን በከተሞች ለማሻሻል እስከ ስማርት አስተዳደር ያሉ ስራዎች እየተከወኑ መሆናቸውንም አክለዋል። ይህም የከተሞችን ገቢ ከማሳደግ እስከ አገልግሎት አሰጣጥን ማቀላጠፍ ውጤት ያለው ነው። ሆኖም አሁንም ስራዎችን ይፈልጋል በሌላ መንገድ ደግሞ ያልተሻገርናቸው የአገልግሎት አስጣት ችግሮች ደግሞ በመሰረታዊነት መፍታት ይጠበቅብናል ብለን በዲጂታል ኢትዮጵያ 2025ን እውን የምናደርግበት ኤክሰርሳይስ የምናደርግበት አንዱና ትልቁ ስፔስ ከተማ ነው የአርበን ስፔስ ነው ብለን እየተንቀሳቀስን እንገኛለን። በኮንስትራክሽን ዘርፉ ይገጥም የነበረን የሲሚንቶ ውጥረት ለመፍታት ወደ ስራ የገባው ለሚናሽናል ሲሚንቶ 11 በመቶ ችግሮችን መቅረፉንም አክለዋል። በሌላ በኩል የገጠር መሰረተ ልማት ዝርጋታን ለማሻሻል ከአለም ባንክ ጋር በ ትብብር የተተገበረው የገጠር መሰረተ ልማት ለምግብ ዋስትና ማረጋገጥ መርሃ ግብር የኢትዮጵያን አካባቢዎች በማስተሳሰር ሚና የነበረው እንደሆነ አንስተዋል። ይህም በዘጠኝ ወር እቅድ አፈጻጸም እየተገመገመ ነው። ይሄ ፕሮግራም ለሁሉም የኢትዮጵያ ክልሎች በተለይ ወረዳን ከሌሎች ወረዳ ጋር ወረዳን ከቀበሌ ጋር በማገናኘት ምርትና ምርታማነትን በማሳደግ ሂደትና የኑሮ ውድነትንም እንዲሁም ደግሞ ለከተማም በቀጥታ ግንኙነት ያለውን ስራ መስራት እየተቻለን ያለው